ይባረከቱ ውድ ኢትዮች እንትን በሺኤን ላይ እንዴት ነው የሚጠለበው? እንዴት ነው አሳይኛላቸው ማለት ነው። ሺኤን ላይን ትገባ እና መጀመሪያ ዳውንሎድ ታደርጋላችሁ። አፕል ስቶር ላይ ገብታችሁ ታወርዱና ከዛን ሺኤን እንዳዲስ ይከፍትላቸዋል። ያው ለእናንተ እስከዛሬ ጠልባችሁበት አይሆንም። እንዳዲስ ልክ እንደዛ ተከፍቱ እና እንደዚህ ይከፍታል። ከዛ እኔ የሰጠኋችሁ ኮድ አለ ለጥፊ ያለው አንድ ቪዲዮ ላይ ኮዱ እዚ ጋ መጥታችሁ ትጽፋላችሁ። እዚች ጋራ ማለት ነው የሰጠኋችሁት ኮድ እዚች ቺ ጋ ተጽፋ ሰርች ታረጋላችሁ። አሁን እኔ ስለ ጠለብኩኝ ቆይ ላሳያችሁ። ጠልቤ በታለው ኮዱ አይ ሀይ ይቻት እዚ ጋ ኮዱ ማለት ነው። አፎን ጥርታ እዩልሽ ኮዱ ይሄው እዚህ ጋራ ኮዱ ይኸው እዚህ ጋራ ይሄ እኔ ጠልቤ በተለይ፣ አሁን እንደዚህ ስነካ ማለት ቁጥር የለኝም እንጂ እደግማለሁ፣ ግን በልጆቹም በመዳሜም ቁጥር እንትንላለሁ፣ እጠልባለሁ። እና ተጠቀሙበት። በተለይ ደግሞ ሁለት ሶስት ያላችሁ ሴም ካርድ ማለት ነው ቁጥር ያላችሁ ሞባይል፣ እየቀያየ አሁን እዚህ ጋር የምትፈልጊው እቃ መረጫ ላይ ያኔ የምፈልገው እቃ የምትፈልጉትን እንደዚህ ቶሎ ደቂቃውን ሳያልቅ ትመርጣላችሁ። እኔ ጠልቤዋለሁ ሲመጣልኝ ያሳያችኋለሁ። የአንድ እቃ ብቻ ነው የምትከፍሉት፣ አራት እቃ በነፃ ነው የሚመጣው። ከዚያ እንደዚህ የፈለጋችሁን ተመረጣችሁ በኋላ አገር ያላችሁበት አካባቢ ስልክ ቁጥር ሞሎ ሞዬ ይላል። እሱ ራሱ ይወርድሻ ያንን ይይዛችሁ ሄዳችሁ ያላችሁበትን የቤት ቁጥር ምሳሌ፣ እኔ ላሳያችሁ የራሴን ማለት ነው። ይሄው እዚህ ጋራ ቀድ ተጃህዘ ያኔ እየተሰራ ነው ማለት ነው። ጣልቤዋለሁ፣ ተመሜዋለሁ። አሁን እዚህ ጋር እኔ የጠለብኳቸው በውድ በውድ ናቸው። መቶ ምናምን መቶ ሀያ አን ያሳያችኋለሁ። አሁን እዚህ ጋር አስር እና ህዝ አርባ ምናምን የሚያሳየው ይሄ ዝም ብሎ ነው። ይሄ ትክክ እንትን አይደለም። አሁን እንግዲህ ይሄ ይሄንን ያጠለብኩት መቶ አስራ ሦስት ብር ነው። ብሩ ማለት ነው እኔ አሁን በነፃ ነው እንግዲህ እኔ የአንድ ዕቃ ብቻ ነው የምከፍለው። ዝጋ እንደዚሁ መቶ አስራ ሦስት ብር። ይሄም ቢጃማው ደግሞ ሰላሳ አራት ብር እንደምታዩት ዝጋ ደግሞ መቶ ሀምሳ ስልሳ መቶ ሀምሳ የዝም ብቻ ነው እንጂ የምከፍለው ሌላው በነፃ ነው የሚመጣልኝ መቶ ሀምሳ ስድስት ብር ማለት ነው። ስለዚህ እናንተ ይሁን ያሁን እዚህ ጋር አፏን ስሜ ሞልቻ ያለው ያለሁበትን አካባቢ ዓለም ሰይድ የት አካባቢ እንዳላችሁ ሞሉ። ታ ደሞ እንት ታቃታችሁ በሌላው ስልክም ቢሆን አሳያችኋለሁ እንዴት እንደሚሞላ ማለት ነው። በአያቅትም በተርቲብ ነው የሚመጣው ራሱ ይወስዳችኋል። እያነበባችሁ እንግዘኛ ም ሆነ አረበኛ ሆነ ስልካችሁ ሞልታችሁ ተጠቀሙበት። በተለይ ሁለት ሶስት አራት ሲም ካርድ ያላችሁ ሰዎች ተጠቀሙላ ውድ ውድ እቃዎች በነጻ አሁን ይሄ ከፍዬ ልግዛው ብል 800 ወይም ደግሞ እስከ ምሸዋሩ ሁሉን ነገር አጠቃሎ ኮድ ከስምንት ታይደረግ ወደ አምስት ወደ 600 እንደዛ ይጠጋል። ስለዚህ ታጠቀሙበት እላችኋለሁ። ወዶች ያልገባችሁት ነገር ታለ ጠይቁኝ። አብሽሩ እንዴት ነው አሳይኛላችሁ ማለት ነው። ሼላይን ትገባ ሼላይን መጀመሪያ ዳውንሎድ ታረጋላችሁ አፕ ስቶር ላይ ነው ብል ስቶር ላይ ገብታችሁ ታወርዱና ከዛን ሺን እንዳዲስ ይከፍትላቸዋል። ሲከፍትላችኋል ያው ለእናንተ እስከ ዛሬ የጠለባችሁበት አይሆንም። እንዳዲስ ልክ እንደዚ ትከፍቱና እንደዚህ ይከፍታለ። ከዛ እኔ የሰጠኋችሁ ኮድ ኮድ አለ ለጥፊ ያለው አንድ ቪዲዮ ላይ ኮዱ እዚ ጋ መታቸው ትጽፋላችሁ፣ እዚች ጋራ ማለት ነው የሰጠኋችሁትን ኮድ እዚች ጋር ትጽፋ ሰርች ታረጋላችሁ። አሁን እኔ ስለ ጠለብኩኝ ቆይ ጠልቤ በታለው ኮዱ፣ አይ ሀይ ይቻ ተዘጋ ኮዷ ማለት ነው። አፎን ጥርታ ይኸውልሽ ኮዱ፣ ይኸው እዚህ ጋራ ኮዱ፣ ይኸው እዚህ ጋራ ይሄ እኔ ጠልቤ በታለው። አሁን እንደዚህ ስነካ ማለት ነው። ቁጥር የለኝም እንጂ እደግማለሁን ግን፣ በልጆቹም በመዳሜም ቁጥር እንትንላለሁ እጠልባለሁ። እና ተጠቀሙበት። በተለይ ደግሞ ሁለት ሶስት ያላችሁ ሴም ካርድ ማለት ነው፣ ቁጥር ያላችሁ ሞባይል እየቀያየ። አሁን እዚህ ጋር የምትፈልጊው ነቃ መረጫ አለኝ። ያኔ የምፈልገው ነቃ የምትፈልጉትን እንደዚ ቶሎ ደቂቃውን ሳያልቅ ትመርጣላችሁ። እኔ ጠልቢዋለሁ ሲመጣልኝ ያሳያችኋለሁኝ። የአንድ ዕቃ ብቻ ነው የምትከፍሉት። አራት ዕቃ በነፃ ነው የሚመጣው። ከዚያ እንደዚህ የፈለጋችሁን ተመረጣችሁ በኋላ አገር ያላችሁበት አካባቢ ስልክ ቁጥር ሞሎ ሞዬ ይላል። እሱ ራሱ ይወርድሻል፣ ይወስዳችኋል። ያንን ይይዛችሁዳቸው ያላችሁበትን የቤት ቁጥር ምሳሌ እኔ ላሳያችሁ የራሴን ማለት ነው ይኸው እዚ ጋራ ቀድ ተጃሂዝ ያኔ እየተሰራ ነው ማለት ነው። ጠልቤዋለሁ፣ ተምሜዋለሁ። አሁን እዚህ ጋ እኔ የጠለብኳቸው በውዲ በውዲ ናቸው መቶ ምናምን መቶ ሀያ ማን ያሳያቸዋሉ አሁን እዚህ ጋ ስርና ሄዝ አርባ ምናምን የሚያሳየው ይሄ ዝም ብሎ ነው። ይሄ ትክክ እንትን አይደለም። አሁን እንግዲህ ይሄ ይሄንን የጠለብኩት መቶ አስራ ሶስት ብር ነው ብሩ ማለት ነው። በነፃ ነው እንግዲህ እኔ የአንድ እቃ ብቻ ነው የምከፍለው። ይሁን ዝጋ እንደዚሁ ይኸውም እንደዚሁ መቶ አስራ ሦስት ብር፣ ይህም ቢጃማው ደግሞ ሰላሳ አራት ብር። ይሄው እንደምታዩት ዝጋ ደግሞ መቶ ሀምሳ ስልሳ መቶ ሀምሳ የዝም ብቻ ነው እንጂ የምከፍለው፣ ሌላው በነፃ ነው የሚመጣልኝ። መቶ ሀምሳ ስድስት ብር ማለት ነው። ስለዚህ እናንተ ይሁን ያሁን ዝጋ አፏን ስሜ ሞልቻለሁ። ያለሁበትን አካባቢ አለም ሰይድ የት አካባቢ እንዳላቸው ሞሉ። ታዲያ ደግሞ እንትን ታውቃታችሁ። በሌላው ስልክም ቢሆን አሳያችኋለሁ እንደት እንደሚሞላ ማለት ነው። በአያቀትም በተርቲብ ነው የሚመጣው ራሱ ይወስድያችኋል። እያነበባችሁ እንግዘኛም ሆነ አረበኛም ሆነ ስልካችሁ ሞልታችሁ ታጠቀሙበት። በተለይ ሁለት ሶስት አራት ሲም ካርድ ያላችሁ ሰዎች ተጠቀሙላይ ውድ ውድ እቃዎች በነፃ አሁን ይሄ ከፍዬ ልግዛው ብል ስምንት መቶ ወይም ደግሞ እስከ ምሸዋሩ ሁሉን ነገር አጠቃሎ ኮድ ከስምታ ይደረግ ወደ አምስት ወደ ስድስት መቶ እንደዚያ ይጣጋል። ስለዚህ ተጠቀሙበት እላቸዋለን። ወዶች ያልገባችሁት ነገር ታለን ጠይቁኛ ሹሩ